አሁናዊ የሰዓቱ መረጃዎችን ወጣሁኝ። አሁንም በርካታ ዘግባዎች እየወጡ ይገኛሉ። ከአርበኛው ከፍ ያለ ሞት በኋላ በድጋሚ የተፈጸመ ተግባር አለን። ነገሩም እንዲህ ነው። የመራፋኖ በጎንደር ጉና ክፍለ ጦር እስቴ ቤንሳ ብርጌድ በሁለተኛ ሻለቃ ውባንተ ምትክ አመራ የነበረው ሻለቃ በለጣ አንዳርጌ አሊያ ደግሞ በትግል ስሙ ቆራጡ በከፍ ያለው ወተዋችነት ከነበረበት ኃላፊነት ለቆ የከፍ ያለው የአፋድን ቡድን በስሩ ያሉትን ይዞ መቀላቀሉ ይታወቃል። ቆራጡ እጅግ ጦርነት አዋቂና በብዙ ግንባሮቹ ድልን ያጣጠመ ጀግና ነበረም። የአርበኛ ከፍ ያለው ቀኝ እጆ ነው የቆየ ቢሆንም ከከፍ መስዋዕትነት በኋላ ግን በአርበኛ ደረጀ በላይ ተደውሎ ተጠርቶ ተጠርነፎ ካደረ በኋላ አረበኛ ከፍ ያለ ያስመታው አንተ ነው። ማለትም ትናንት ማረዳ እሱ ጋር እንደተኮሱበት ያሁን የወጣው ዘገባ ይጠቁማል። በሌላ መረጃ በስምራች ፍሮዳ ሳንክራ ቀበሌ የአገዛዙ ወታደሮችን በከባዱ ንደት መጥቶ እየተነገረ ሲሆን፣ አገዛዙ አንዱ የሚላቸውን አዋጊዎችም ዛሬም ቢሆን ማጣቱን ቀጥሎበታል። ይበንዲ እንዳለም ደግሞ በወሎ ቀጠና የሚገኙ በተለይም ደግሞ በላስታ ላሊበላ ወረዳ ያሉ በርካታ ያገዛዙ ሎኒ ባንዳዎችን ጭምር ፋኖው ከትግ ሁሉ ጎን ለጎን እነሱንም የማስወገድ ስራ እየሰራ እንደሚገኝ የወጡ ዘገባዎች ይጠቁማሉ። ሰላምና ጤና በያላችሁበት የዓለም ጽጉ ሊደረሳችሁ ክብራን የተከበራችሁ የምን ኤችዲ ቤተሰቦች እንደምን ቆያችሁ? ለሰዓቱ የተመራረጡ አሁናዊ ትኩስ ዘገባዎችን ይዤ ወደ እናንተ መጥቻለሁ። ለቻነልም አዲስ ከሆናችሁ እንደውል ጊዜው ይህን ቻናል ሰብስክራይብ እንድታደርጉም እየጋበዝኩ በቀጥታ ወደ ሰዓቱ ዘገባዎች ማለፍኩኝ። አብራችሁንም ቆዩ። በቅድሚያም አሁንም በርካታ ዘገባዎች ወጣታቸውን ቀጥሏል። ከአርበኛ ከፍ ያለ ደሴ ከሞተ በኋላ አሁንም በርካታ ተደጋጋሚ የተባሉ ተግባራት እየተፈጸሙ እንደሚገኙ ታውቋል። የአማራ ፋኖው በጎንደር ህጉና ክፍለ ጦር እስቲ ደንሳ ብርጌድ በሁለተኛ ሻለቃም ዋንተ ምትክ አመራር የነበረው ሻለቃ በለጠ አንዳርገን አሊያ ደግሞ በትግል ሜዳ ስሙ ቆራጥ በመባል የሚታወቀው በከፍ ያለው ወትዋችነት ከነበረበት ኃላፊነት ለቆ የከፍ ያለውን የአፋ ድንብሮን በስሩ ያሉትን ይዞ መቀላቀሉ ይታወቃል። በግልጽ ሞጦ ነበረ። ቆራጡ እጅግ ጦርነት አዋቂና በብዙ ግንባሮችም ድል ያጣጠመ ጀግና ነበረ። የአርበኛ ከፍ ያለው ቀኝ ቀኒ ጆሮ ቆየ። ቢሆንም ከከፍ መሥዋዕትነት በኋላ ግን በአርበኛ ደረጃ በላይ ተደውሎ ተጠርቶ ተጠርነፎ ካደረ በኋላም አርበኛ ከፍ ያለው ያስመጣው እንተናት በማለትም ትናንት ማለዳ እሱ ጋር ጭምር እንደተኮሱበት ታውቋል። በአርበኛ ደረጀ በላይ እና በጌታ አስራዳን የድምጽ ቅጅ ውስጥን በመጨረሻ አካባቢ እንደሚደመጠው ደረጀ በላይ ያማን ነው ከዚያ የመጣው ብለው ቆራጡን እሱም የራሱን ጦር ይዞ አለ ሲል ጌታ ስራድ ይመልሳል። ደረጀም የቆራጡን ስልክ ስጠኝ ሲል የጌታ ስራ በድጋሚ ሲጠይቅ እናዳምጧለን። ይሁንና ከዛ በኋላ የተፈጠረው ነገር ይህ እንደሆነ ነው ምንጮቻችን የገለጹልን። ይሁንና ቆራጡ እጅግ ስመጠር የተባለው ወጣት ትንታግ አዋጊ እንደነበረም የገለጹት ምንጮቻችን፣ በተለይም ደግሞ አሁን በእነ ደረጃ በላይ ያለው ቡድን ውስጡን ካላጸዳ አሁንም ከባድ የተባለ ውድመትና ጥፋት ይመጣል። በዋናነት ይህን ነገር እየዘወሩት የሚገኙት እስክንድር ነጋ የተባለ ሰውና መቀመጫቸውን ደግሞ አሜሪካ ያደርጉት እነ ሀብታሙ አያለው በአሁኑ ሰዓትም በፋኖች መካከል ከፍተኛ የተባለ መርዛማ ነገር እየረጩ ይገኛሉ። ሌላው የሜጀር ጀነራል ኡባንታባተም ወንድ ልጅ ተመስገን ኡባንታባተም ከአባቱ ሞት በኋላ በእነ ጌታ አስራደም እንዲቀላቀላቸው ተጠይቆ የነበረ ጊዜም እስክንድር የአባ ማጥፋት ያስገዳይ ስለሆነም በእርሱ ድርጅት ውስጥ ሁኜ አልገባም በማለቱ ጥርስ ተረክሶበት ፋፍዴዎች የውባንተ ሚስት አግተው በመያዝ ተመስገን እናቱን አገተ ብለው በሚዲያዎቻቸው ለማራገብ ሲሞክሩ የገዛ እናቱን ያገተበት ምክንያት የአባቴን ንብረቶች አምጪ ብሎ ነው በማለትም ልጁን ሊመቱት ሲያሴሩ፣ ነገር ግን የጉላ ክፍለ ጦር ምክትል አዛዥ አርበኛ ቢራራ ያደራ ልጄን በዚህ ልክም እንድትጫወትበት አልፈቅድም አለዚያ ግን እንገጥማለን ብሎ በማወጁ ተመስገን ውባንተ ሊለቁት ችለዋል። አሁንም ቢሆን እስክንድር ነጋ በፋንሽ መካከል ከፍተኛ የተባለ መርዛማ ነገር እየረጨ ይገኛል። አሁን እና አርበኛ ደረጃ በላይ እነ ሰለሞን አጣለም የእስክንድርን አካሄድ በቃ ካላሉ ምናልባትም ከዚህም በላይ ውድነት ሊከሰት እንደሚችል ይገመታል። በአሁኑ ሰዓት አንድና አንድ ሊታወቅ የሚገባው ነገር ሁሉም ፋኖ ከሞቀ ቤቱ የወጣና ወደ በርሃ የገባበት ዋነኛው ዓላማው የአብይ አህመድ መንግስት ለመገርሰስ ነው። ምክንያቱ አብይ አህመድ አማር የተባለም በሙሉ ከመላው ኦሮሚያ ክልል ከጉራ ፈርዳ እንደዚህ ከወለጋም መተከል እስከማይካድራ በሁሉም የአገሪቱ ጫፍ ሁሉም አማራን እያሳደደ ኮር የመገኛ እያለም ጭምር እያስታጠቀ ሲያስገድል ቆይቷል። ይህም ነገር በቃኛ ነው። የአማራ ፋኖ የአባቶቹን የአያቶቹን መሬት ለመቆጣጠር እናስጨራሽ የተባለው ውጊያም እያካሄደ ባለበት በዚህ ሰዓትም ፋኖቹን እርስ በርስ ለማማታት ወደ ጫካ የገባው እስክንድር ነጋም ዛሬም ቢሆን አካሄዱ በቃ ሊባል ይገባል። በአሁኑ ሰዓትም የፋኖቻችን መከፋፈል እንደ መልካም አጋጣሚ የሚጠቀሙት እነሽመልስ አብዲሳ መሆኑ ሌሎቹም በአሁኑ ሰዓት ፋኖ ምናልባት ገፍቶ እንኳን ቢመጣም አንዋ ደግሞ በኦሮሚያ ክልል የሚገኘውና በአዲስ አበባ ከተማ የሚገኘውን አማራም ለመጨፍጨፍ ይረዳናል ያሉትን ከመከላከያ ሰራዊት ጋር ከ35 ቢሊዮን ብር በላይ የሚሆን የመሳሪያ ግዢ ከሰሞኑ መፈራረማቸው ሁሎችም እየተናገሩት ይገኛሉ። ታዲያን እነሺ መልስ አብዲሳ ጠላቶቻችን በዚህ ልክም አማራን ለማጥፋት እነሱ አንዱ ነው እየሰሩ ባለበት ሰዓት የአማራ ፋኖ በእነ እስክንድር ነጋ ሴራ መበታተን የለበትም

ሌላው አማራ ጠሉ ብልጽግና በስለላ ተፈረደም ሳንክራ ቀበሌ በትናንት ለሁለትም ከምሽቱ አሰውሳለን ራዲዮ ብልጽግና ወታደር አሳፋሪ ድርጊት ፈጽሟል። ነዋሪነቷ ሳንክራ ከተማ በቤት ሰራተኝነት የምትተዳደርን ወጣትን ያስገደደ መድፈርና፣ ድብደባ፣ አሰቃቂ ግድያ እንደዚህም ወንጀል የፈጸምባት ሲሆን ልጅቷም ሳንክራ ጤና ጣቢያ ገብታም እየታከመች እንዳለም ህይወቷ መትረፍ እንደቻለ ታውቋል። እንግዲህ ጠላቶቻችን እዚህ ድረስ መጥተን የአማራ ህዝብ ለማዋረድ ለመደብደብ ለመጨረስ እየሰሩ ባለበት ሰዓትም በተለይም ደግሞ ፋኖቻችን ወንድማማቾችም አንድ እንዳይሆኑ በሚል ከፍተኛ የተባለ ሴራ እየተጎረጎረባቸው ይገኛል። ዛሬም ቢሆን የምንለው አንድ ነው። በተለይ ከፍተኛ የፋኖ አመራሮችም አካሄዳችሁ ልታሳምሩ ይገባል። በተለይ እስክንድር ነገ የተባለ ሰው ወደዛ ካልተወገደ በስተቀር ፋኖች መቼም አንድ ሊሆኑ አይችልም። በአሁን ሰዓት ጠላቶቻችን የእኛን አንድ አለመሆን እንደ መልካም አጋጣሚ ተጠቅመው ራሳቸውን በሰውና በጦር መሳሪያ ጭምር እያደራጁ እያጎለበቱ ይገኛል። በእርግጥ እንደሚታወቀው መከላከያ ተብዬ ከዚህ በፊት የኢትዮጵያ መከላከያ ነበር ይባል። አሁን ግን ሙሉ በሙሉ ከዚህ አሃዱ ወጥቷል። የእነሽመልስ አብዲሳ ስልጣን አስጠባቂ ሆኗል። ለዛ ነው ከሰሞኑን በ3.5 ቢሊዮን ብር ያሉ የተባሉ እጅግ ዘመን የተባሉ መሳሪያዎችን ጭምር አውጥቶም ለኦሮሚያ ወጣት ለቄሮና ለኬሮስ ለጊዮን ለሚባሉ ጭምር ለመስጠትም እየተፈራረሙትም እንግዲህ መላው አማራን ጠላቶቻችን በዚህ ልክ ራሳቸውን እያደራጁ ጊዜ ጭምር እየወሰዱ በደንብም ጭምር ራሳቸውን እያስታጠቁ ይገኛሉ። ታዲያ ወዲላ የሚገኘው የአማራ ፋኖ ዛሬም ቢሆን ቁጭ ብሎ ካልመከረና ከወንድሞቹ ጋር ካልተነጋገረ በስተቀር ዛሬም ቢሆን የአማራዳ ነገም መከነወዲያ ሊቀጥል እንደሚችል ልብ ልትሉትና ልታውቁት ይገባል። የሰዓቱ አሁናዊ የሞኔዎች ዘገባዎቻችን እነዚህ ነበሩ። በሌላ የመረጃ ሰዓት እስከምንገናኝ ሰናይ ጊዜ ተመኘሁላችሁ።